ቤተሰብ ዌልካም ባክ ቱ አናዘር ቨሪ ቨሪ ኤክሳይቲንግ ቪዲዮ። ዛሬ ደግሞ ሌላኛ በጣም ጠቃሚ አስተማሪና የሆነ ቫልብል የሆነ ነገርን በህይወታችን የሆነ ነገርን የሚጨምር አዲስ ነገርን ይዘንላችሁ ተከስተናል። ሰው በዛሬ ቆይታችን በጣም ወሳኝ የሆነና ምናልባትም በብዙዎች ዘንድ አልፎ አልፎ ልንሰማቸው እንችላለን፣ ነገር ግን ደግሞ በተለየ ከሌለው በተለየ መንገድ አዲስ ተጨማሪ በሆነ መንገድ ይዘንላችሁ ተከስተናል ማለት ነው ተደርገው የሚወሰዱ ነገር ግን ህይወታችን ላይ በጣም ብዙ ኢምፓክት ማምጣት የሚችሉ እና ህይወታችንን በብዙ ነገሮች ሼፕ ሊያደርጉ የሚችሉ ነገሮች ናቸው። ስለዚህ እነዚህ ነገሮች ምንድን ናቸው? እነዚህን ተግባራዊ ማድረግ ምን አይነት ጥቅም ያመጣልኛል የሚለውን ነገር በቆይታችን የምንመለከተ ይሆናል። ከዛ በፊት ግን እንግዲህ ቻናላችን በተለይ በቅርብ በጣም እያደገ እና ጥሩ እየመጣ ነው። ስለዚህ ወዳችሁ ፈቅዳችሁ ቪዲዮችንን መረጃችንን ስለምትሰሙን ስለምትከታተሉን ከልብ ከልብ እናመሰግናለን። በተሻለ ጥራት ባለው ሞር ኤክሳይቲንግ በሆነ መንገድ ደግሞ እንመጣለን። ስለዚህ ድጋፋችሁ አይለየን፣ እኛም በተሻለ መንገድ ሞር ጥናትን መሰረት ያደረገ ሳይንስ ቤዝድ የሆነ ሞር ፕሩቭድ የተደረጉ መረጃዎችን በየፕሮግራማችን ይዘናል እንመጣለን ማለት ነው። ሶ ዛሬ የምንመለከተው ታዲያ ባለፈው ቀጥሎ እንግዲህ ከሃፒነስ ጋር የተያያዙ ሃፒነስ ብዙ ጊዜ ሀፒነስ ትርጓሜውን ሰጥተነዋል። አንድ ነገር ከቁጥጥራችን ውጭ ያለው ነገር ለመቆጣጠር ስንፈልግ በሀሳብ ደረጃ የምንደሰት ይመስለናል። ሶ ባለፈው ሳምንት ያየነው ምንድን ነበር? ሃፒ ለመሆን ይሄ ሎንግ ተርም ወይም የረጅም ጊዜ ደስተኛ ለመሆን ማድረግ ያለብን ከቁጥጥሯችን ውጭ ያሉ ነገሮችን መልቀቅ እንደሚገባንና እኛ መቆጣጠር የምንችላቸው ነገሮች ላይ ትኩረት የምናደረግ አደረግ ከሆነ ሞር ሃፒና ሞር በጣም ቀለል ያለ ተሟላ ህይወትን እንድንኖር ይረዳናል ማለት ነው። ምክንያቱም እንግዲህ ሁሉም ነገር መቼም ቼዝ የምናደርገው ብዙ ነገሮችን ደስተኛ እንሆናለን ብለን በማሰብ ነው። እና በዛሬ ቆይታችን የምንመለከተው እነዚህ ቀጥሎ የምነገራችሁ አምስት አካባቢ ነጥቦች በእኛ ቁጥጥር ስር ያሉ ማለት ሪሞቱ በእኛ ስር ያለ መጨመር፣ መቀነስ የምንችላቸው በህይወታችን ላይ ሞር ኢምፓክት አመጥተው ደስተኛ እንድንሆን የሚያደርጉ ወሳኝ ነገሮች ናቸው። እነዚህ ነገሮች የሌላ ሰው ኢንፍሉወንስ አይደለም፣ ሌላ ሰው ማያመጣልን ነገር ግን በራሳችን መጨመርም መቀነስም የምንችላቸው ህይወታችንን ሞር ሃፒ እንድንሆን የሚያስችሉ ቁልፍ ነገሮች ናቸው ማለት ነው። እንግዲህ በእነዚህ ቆይታ እናደርጋለን ማለት ነው። ቅድም አስቀድሜ እንደነገርኳችሁ ሃፒነሳችንን ወይም ደስታችንን ለመጨመር በእኛ ስር ያሉ የማንንም እንትን ሳንጠብቅ በራሳችን መጨመር መቀነስ የምንችላቸው ነገሮች ናቸው ማለት ነው። የመጀመሪያው አቲቲዩድ ይባላል። ማለዚ ወይ አቲቲዩድ ማለት ለአንድ ነገር ያለን እይታ ለአንድ ነገር ያለን ምልከታ ሲሆን ቀጥታ እንግሊዝኛ ትርጉሙን ልንገናችሁ አ ግ አንድ ነገርን አይተን ስለዛ ነገር ያለን ምንድነው እይታ ትርጓሜ አንዳንድ ሰው ይዘው አንድ ነገርን አይቶ በቀላሉ ምንድነው ወደ መጥፎ ነገር ይቀይሯል አንዳንዱ ደግሞ ከኖርማል ውጭ የሆነ በጣም ኤክስትራ የሆነ ሃፒነስ ያደርገዋል ግን አቲትዩድ ማለት ለአንድ ነገር ያለን እይታ ለአንድ ነገር ያለን ስሜት አቲትዩድ ይባላል ስለዚህ ደስተኛ እንድሆን ማስተካከል ያለብንና በእኛ ቁጥጥር ስር ያለ አቲቲዩዳችን ነው። አቲቲዩዳችን ስናስተካከል ሃፒነሳችን የተስተካከለ ይመጣል ማለት ነው። ስለዚህ በመጀመሪያ ማስተካከል ያለብን ለነገሮች ያለንን እይታ፣ ለነገሮች ያለንን አመለካከት ማስተካከል እንደሚጠበቅብን ነው። ስለዚህ አቲቲዩድ የመጀመሪያው ማስተካከል ያለብንና እኛ መጨመር እና ማስተካከል የምንችለው ነገር ነው። ስለዚህ ተጠቀሙበት። አቲቲዩድ አሜዚንግ። ሁለተኛውና ሌላኛው ደግሞ ካይንድነስ ወይም ይሄ ደግነት፣ ረህራሄ የምንለው ቋንቋ ባይ ዘ ወይ ይሄ በጣም ወሳኝ ነው። ሌላ ሰው አይደለም የሚሰጠን ይህን ነገር ወይም ከማንም የምንጠብቀው ነገር አይደለም ከራሳችን የምናወጣ ነው። ስለዚህ በጣም ካይንድ የሆኑ ሰዎች ባይ ዘ ወይ ሞር ሃፒ ሞር የተሻለ ስማይል የሆኑ ናቸው ተብሎ ይጠበቃል። ካይንድነስ ኢዝ ቢንግ ፍሬንድሊ ቢንግ ጀነረስ ማለት ነው። ራይት ስለዚህ ይህ ለጋስ መሆን የሌለውን ስሜት መረድ ባይ ዘ ወይ ይሄ ሃፒነስ የሚባለው በዛ መንገድ ነው ብዙ ጊዜ የሚመጣው እነዚህ ለዛ ነገር ላይ ርኅራኄ ያላቸው ሰዎች ካይንድ የሆኑ ሰዎች ከሌሎች አንጻር ሲነጻጽሩ ሞር ሃፒ ናቸው ማለት ነው። ስለዚህ ማስተካከል ያለብን ሌላኛው ደግሞ ከአይንድነሳችን ምንድነው ማሻሻ ማስተካከል ብንችል ሞር ሃፒ እንሆናለን ለማለት ሶስተኛው እና ሌላኛው ደግሞ ጎልስ ራይት ጎልስ ይዘወይ ጎል ሲኖረን ራይት ያጭር ጎልም ይሁን የረጅም ጊዜ ጎልም ይሁን ትልቅ ጎልም ይሁን ትንሽ ጎል ምንድን ነው፣ እዛ ነገር ላይ ትኩረታችንን ስነምናደርግ አላማችን እዛ ጋር ስለሚሆን ምንድን ነው ሞር ደስተኛ እንድንሆን ሞር ሃፒ በዛ ነገር ላይ እንድንጓዝ ስለሚያስችለን። ሌላኛው በጣም አስፈላጊውእና በራሳቸው ቁጥጥር ስር ያለ እኛ የምናስቀምጠው የሌላ ሰው ተጽዕኖ የሌለበት ጎላችን ነው ማለት ነው። ስለዚህ ጎል ሲኖረን ምንድነው ሞር እዛ ነገር ላይ ስለምንሆን ምንድነው የተሻለ ሃፒ እንድንሆን ያደርገናል ማለት ነው። ጎል ኢዝ ክሊር ታርጌት ኦር ኤምስ ዛት ዊ ዋንት ቱ አቺቭ ራይት ይሄ እኛ የምንፈልገው ማሳካት የምንፈልገው እውን ማድረግ የምንፈልገው ነገር ዊኮሊት ጎል ይባላል ስለዚህ ጎል ስናስቀምጥ የአጭር ጊዜ የሚሆን የረጅም ጊዜ እዛ ነገር ላይ ትኩረታችንን ስለምናደርግ ምንድን ነው የውጫዊ ነገሮች ያን ያህል አራተኛው ደግሞ ባውንዳሪስ ሲባል እንግዲህ ገደብ ወይም ወሰን የሚባለው ነገር ነው እዚህ ጋር ራስን መገደብ ወይም ራስን ሪስትሪክት ማድረግ ሳይሆን የምንሄድበት መንገድ ራይት ለምሳሌ አንዳንዴ ከኛ አሁን ካለንበት ስታንዳርድ መጠን ውጭ ስናልፍ ምንድነው ደስታችንን ሉዝ እናደርጋለን። ስለዚህ ምንድነው ባውንደሪያችን ማወቅ። ባውንደሪ ማለት ኢት ኢዝ ሊሚት ሴት ር ሰልፍ ኤንድ አዘርስ። ስለዚህ ለእኛ ብቻ አይደለም ለሌላ ሰው ጭምር የኛ ገደብ እስከሄድ ድረስ ነው። በብዙ አይነት የህይወት ዘርፎች ገደባችን እስከሄድ ነው። ገደባችን የምናውቅ ከሆነ ባይዘው ወይ አንቀፋም ራይት። ስለዚህ በገደባችን ልክ መኖር አስፈላጊ ነው። ሁለተኛ ደግሞ የሌሎች አዘርስ ማለት ደግሞ ውጫዊ፣ ለምሳሌ ውጫዊ ከእናንተ ወይም ከኛ ውጭ ያለ ሰው በእኛ ላይ ያለውን ተጽዕኖ መገደብ መቻል ሞር ሀፒ እንድንሆን ያደርገናል ማለት ነው። ስለዚህ ሌላኛው አራተኛው እና በጣም አስፈላጊው ነገር ደግሞ ባውንዳሪስ ባውንዳሪስ ሊኖረን ይገባል ማለት ነው። ኦራይት የመጨረሻውና አምስተኛው ምን ይባላል? ፎከስ ማለት ትኩረት የምንለው ነገር ማለት ነው። ፎከስ ኢዝ ኤ ኮንሴንትሬትድ አቴንሽን ኦን ኤስፔሲፊክ ታስክ ኦር ጎል ማለት ነው። ባይ ዘ ወይ ፎከስ ማለት ኢት ኢዝ ኤቭሪቲንግ ማለት ይቻላል። እንግዲህ አብዛኛውን ሀፒ እንዳንሆን ወይም ደስታችንን ሉዝ እንድናደረግ የሚያደርገው በማይመለከተን ነገር ሊሆኑ ስለምንገባ ነው። ስለዚህ ትኩረታችን ምንድንነው? በጣም ለእኛ ትኩረት ማድረግ ያለብን ብለን ስንወስድ ምንድንነው? ማለት እንግዲህ በቀን ውስጥ ከስልሳ እስከ ሰባ ሺህ የሚደርሱ ሀሳቦችን እናስባለን። በጣም ተደጋጋሚ፣ በጣም ያለፉ መቋጠር የማንችላቸው ነገሮች ነው። ግን ይህንን ትተህ ምንድነው ትኩረታችንን ምንድነው የሚፈለገው ላይ ሞር ኢንቴንሽናል ሆነ እዛ ነገር ላይ የምናተኩር ከሆነ ሞር ሀፒ ነው። ያንን ደግሞ ማስተካከል የምንችለው እኛ ነን ማለት ነው። ማንም ትኩረታችንን ሊያስተካክል አይችልም ማለት ነው። ሰው እነዚህ አምስቱ በራሳችን ቁጥጥር ስር ያለ ራሳችን መጨመር መቀነስም የምንችላቸው፣ ኦኬ ህይወታችንን ሞር ሼፕ የሚያደርጉና ሀፒነሳችንን ለአጭር ጊዜ ሳይሆን ለረጅም ጊዜ ጠብቀን እንድንቆይ የሚያደርጉ ወሳኝ ስትራቴጂዎች ወይም ቁልፎች ናቸው ማለት ነው። ስለዚህ እነዚህ ናቸው ማለት ነው። ታሬቲኞቹ ተመቻችሁ፣ አሁን ለየትኞቹን እየተጠቀማችሁ ነው? ኮመንት ላይ ጻፉልን። በሚቀጥለው ደግሞ ሌላ ወሳኝ በጣም አስፈላጊ እና ጠቃሚ የህይወት ክፍል ይዘንላችሁ እንመጣለን። ወዳችሁ ፈቅዳችሁ ስለምታይሆን ከልብ ከልብ እናመሰግናለን። ሰብስክሪብ ያደረጋችሁ ደግሞ ሰብስክሪብ አድርጉን፣ ላይክ አድርጉልን፣ ሼር አድርጉልን። ሲ ዩ ኔክስት ጊፈዋችኝ